ውድ ወገን ታምሩ እንደቀጠለ ነው። ኧረ ምን ይሻላል? ይሄ ነገርማ ወንድሜ የሚግባበት ወንድሜማ እንደሆነ ታውቃላችሁ። እንደዚህማ በቀላሉማ የለም፣ በቃ ዘመቻ ከተጀመረ ዘመቻው በአንድነት ነው የሚሆነው። እንግዲህ ወንድምሽ ማን ነው ካላችሁ ደግሞ ናቲ ናቲሻ ነው ማለት ነው። በዚህ ጦርነትማ ናቲሻ መግባት አለበት እንዴ! ናትና መፋለም አለባቸው። ኧረ እኔ ዘንድሮ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻኔል ቤተሰቦች እንዴት ናቸው? ደና ናቸው ሆይ አለሁኝ። እግዚአብሔር ይመስገን፣ ደህና ነኝ። እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ሲጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበ እንደተለመደው ሀሳብ አሴታችሁ በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬም እንዳልክ በትናንትናው ሰዓት እና እለት ኢሉሻን ከራሱ ጋር በማድረግ የማን ዘፈን ነው? ዘፋኙ ስሙን ጥሩልኝ። እናንተ ኔ ግጥሙ ልንጋራቸው መናለበኝታ ያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን፣ አንለያይም አለላችሁ አለላችሁ ወገን እና ሄ እንዴት ነው የሚታየው? እናንተ እንዴት ታዩታላችሁ? እኔ እንግዲህ ማለት ነው እዛ እዚህ ማለት አልችልም። የኔን አቋም ብዙዎቻችሁ ታውቁታላችሁ። ሁሌም ማለት እንዴት ነው የማላምንበት የተሰረቀ ይመጣል ብላችሁ የምታስቡት የለም። እንደዛ አይነት ስሜት የሚሰማኝ ለማን እንደሆነ እኔም እናንተን በደንብ እናውቃለን። ሁሉም ያው በራሱ የራሱ ምክንያት አለው ማለት ከከሌጋ ብትሆንልን ከከሌጋ ብትሆንልን ብሎ የሚወደን ሰው የሚመኘው አለ። እንግዲህ እናንተም የራሳችሁ ምኞት እየተመኛችሁ ነው። እንዳልክ ቤት ገብታችሁ የጻፋችሁትን ኮሜንት ነበብ ነበብ ለማድረግ ውዳለኝ። መጨረሻውን አፍቆኛል። ከሰሞኑ ግን ውዶች ዬ ትልቅ ሰርፕራይዝ እንዳለ ልንገራችሁ ከወዲሁ። ሰርፕራይዙ ቡጥቡጥ ነው። የሆነ ትልቅ ነገር አርጋችሁ እንዳቆጥሩ እና ችግር እንዳፈጥሩብኝ በጣም ከባድ ክትክት ኢትዮጵያ እና ግብጽ የመሰለ ክትክት አለ ማለት ነው። አይቆይ እስኪ እንደ ሳምሬት አረጋጊ፣ ላይክ፣ ሼር፣ ሰብስክራይብ አርጉ ብያለሁ አይደል? እኔ ነገር እንዳረሳ ብዬ ነው። ብያችሁም ስለማታደርጉ ማለት ነው። አብራችሁ ከሆናችሁማ ስለቴ ሰመረ። አቤት በፊት እኮ እናንተ ቪዲዮ ስትለቁቁ ቁንጣ ነበር የሚዘኝ አስሬ ቤታችሁ ገባ ያ ጊዜ ከዛ የበለጠ ፍቅር ኖሮ አሁን ላይ አንድ ላይ ብትመጡ ደስተኛ ነኝ። ፈጣሪያን እንዳርጊያችሁ። ሽማግሌ ላክና ግባት ሄዱ፣ የፍቅር ሰውነት ጀርፍ ሽማግሌ ላክና ግባት። እናንተ ውዶች እየመጀመሪያ ኮዩላችሁ። ቀለበቱን አውልቂ ነው የሚባለው፣ እንደይሄኛውን አሁን ቀለበት ታውልቅ ወይ፣ ዛሬ ወይ ነገ፣ ቀለበቱን አፍንጫው ላይ ከጥፊ ጋር መስጠት አለባት። ሄዱሻ ዴ ምንድን ነው? እንዳልክ ወንድሜ አሁንም አረፈ ደም የሄሉ ጠበቃ ደግሞ ሄሉ አፍቃሪ ነው የሚባለው። የምን የሄሉ ጠበቃ ነው? ለአንተ ከጻፋት አይቀርም ጸልይበት ይሆናል። እንደው አብራችሁ ብትሆኑ ምኞቴ ነው። እውነት ለመናገር ከአንተ እያለች ሁሌም እጠብቃችሁ ነበር። ግርማ ሞገስ ግን ስለ ሁሉም ሁሉም እግዚአብሔር ሲፈቅድ ነው እና እንዳልክ፣ ምንም ቢሆን እንኳን አይዞሽ በላት። ይህ ቃል ትልቅ ነገር ነው። አሁን አንተ ውሻ በቀደደው ጂቢ ይገባል ነው እንዳልክ። እኔም ወንድሜን አሰማራለሁ በቃ ጋይስ፣ እናንተም ወንድማችሁን ይኸው እያሰማራቸው ያሰማራጁ አይደል ወንድሜን አሰማራለሁ። ሄድህ ለምን አታገኛትም? አሁን ላይ ምናልባት ታስፈልጋት ይሆናል። ያምራል ያብባል ፍቅራችሁ፣ አትለያዩም ሄሉ። እንዳልክ በለው ድሮም ወንዶች የጣሉትን ሲያነሱ የጣሉትን ሲያነሱባችሁ አትወዱ በእውነቱ። እውነት ግሩም ሀሳብ ነው። እንዳልክ እያደራን ከሄሉ ውጭ ወደ ውጭ ይረፍ። እኔ እኔ አላልኩም ምን እያልኩ እኔ ኮሜንት ነኝ ያነበብኩ ያለው አይመለከተኝም። ኮሜንታችሁ ምዘላችሁ ካላችሁ ደግሞ ይቅር በሉኝ። ከአንተ ጋር ብትሆን እስካሁን ልጅ ወላችሁ ነበር። አረ ተው ተው፣ እናንተ ተው፣ ግን ግፍ ነው። ለማንኛውም እንኳን ሰላም መጣ፣ መተትም ሆነ ድግምት እንኳን ተሻለ። ሳልናገር ማለፍ የማልፈልገው ግን ከሄሉ ጋር አብራችሁ እንድት ሲያጣመሩ ከሚጓጉት አንዷ ነበርኩኝ። በጉጉት በየቀኑ የሚጠብቃችሁ ነበር። ግን አቀራረባችሁን ጥልቅ አታደርጉና በንጹህ ልቧ ከገባችሁ በኋላ ከቆይታ ለስራ እንጂ ፍቅረኛ መሆን እንደማችሉ ትናገራላችሁ። ቀጣይነት ወደ ፍቅር በመላመድ እንደሚመጣ ካወቃችሁ አትዋሹ፣ አትቅረቧቸው። በመላመድ ፍቅር እንደሚመጣ አምናችሁ አትለጣጠፉ። ማንንም ማንም አልቻልንም። ደህና ሰው የለም። አንተም እሷን ስትርቅ ተጎዳ እሷንም ጎዳ። ያ በትክክል ሄሉዬ ታስፈልጋታለህ እንዳልክ እባክህን፣ ከሄሉ ጎን ሁን። ለሄሉዬም ለቤተሰቧም በደንብ ይቅርታ በልብ ንጹህ ፍቅር ካለ እና ያጠፋኸውን ጥፋት ከልብ ጸጽቶ ከሆነ በእሷ ማጣት ካልፈለግ፣ ነገሮችን አስተካክል። አብራህ እንድትሆን እንዳልክ ስትገለፍጡ ስትሳደቡ ቋቋ የላሉ እንዳልክን ስትገለፍጡ ስትሳደቡ ለነበራችሁ እንደው እግዚአብሔር ረድቶት የራሱ ባደረጋት እና ባሳፈራችሁ። ሄሉዬ ስስ ልብ ነው ያላት ህይወቷን ስትኖር ደግሞ ጠንካራና ጎበዝ ሴት ናት። በህይወት እየገባችሁ ባት ጎዷት። ባይነኝ ኦ ማይ ጉድነስ ይሄ አንድ አመት ያስቃል። ንግስታችን የኛ ቀበጥ ለያብ ስራ ተውለት፣ ሰውዬ የኛል የኛ መላሽ የሄሉሻ ንጉስ፣ እኔ ያንተን ያህል ድፍረት ቢኖረኝ የመዳም ቅመም ባልሆንኩ ነበር። የወጋ ቢረሳ የተወጋ ይረሳ አለ ያገሬ ሰው። ሰው እንዲህም ይችላል እንዴ? የኛ ቀበጥ እማ መሸቂያ ታድርጋት። ገደቴ በጣም ረፈደ። እንደዚህ አይነት ወሬ እንዲህ ይቻላል። የግብፅና የኢትዮጵያ ጦርነት ብያቸዋለሁ እኮ እኔ። ዛሬም ሽቀላው እንደቀጠለ ነው። በእሷ ስም የሄሉን ፎቶ መለጠፍን ካላቆም ውርድ ከራሴ፣ ዝም አልልም። በባለፈው እንዳልክ፣ እስኪ ከዛ ሴት ሳሴት ልጅ አላቀ ሄሉን ወደ አንተ መልሳ፣ ጥሩ ልጅ ነች ሄሉ። ዳይ ፕሮፋይላችን ወደ ንግስቷ ና ንጉሱ ያው ቀመሞች እኮን እንዴት በታ እንደምታረጉኝ። እኔ በእናንተ ባትኖር ምን ነበር የሚውጠኝ? በጣም ነበር የምወዳችሁ፣ ስትለያዩ በጣም ነው የደበረኝ። ዋክ አብራችሁ ኑልን። ግን በተመልካች ግፊት ሳይሆን አንተ ከልብ የምትወዳት ምትፈልጋት ከሆነ ነው። ዳግመኛ ማሰብራት ከሆነ ሁሉ አስተዋይ ልጅ ነች ሄሉ፣ አስተዋይ ልጅ ነች። በአካል ባላውቃትም እንዴት ከፍቅረኛዋ ማስ ማስ ማስደሰት ማየት የምታውቅ ሴት ናት። በእውነቱ ድንቅ ነው፣ እውነት ነው። በሰው ሞራላ ትጫወቱ። ሄሉ ንጹህ ልብ ያላት ልጅ ናት። ቢያንስ ለቤተሰቡ አክብር ይኖራችሁ። ወላይ ሰው አየሁ እንዳንተ ሰው አክባሪ። ለሰው ያለህ አመለካከት አሪፍ ነው። ለሄሉ ብቻ አይደለም። አንለያይም የሚለው ሙዚቃ ጋበዝኳችሁ። ግን እንዳልክ ሄሉ ጋር ሄድላት። የምር ወይኔ፣ ታረቁ። ከዛ ካስመሳይ ሰው ገላግላት። ለነገሩ አንተም የውነ እያሞገሱ ስድብ ታውቃላችኋል። ታሪኩ እንደቀጠለ ነው ይላል። ለምን አትታረቁም? እውነት ሄሉ በጣም ምርጥ ልጅ ነች እኮ። እረ ተረጋጋ እንዳልክ፣ ሄሉ ገና አልጨረሰችውም አለ። አይ ተንበርክከ ከይቅርታ ጠይቃት። ሄሉ ምርጥ ልጅ ወይ ፍቅር ሰው ነች። እንደ ኦዲንሶች ይሁንብህ፣ ሄሉን ይዘሃት ና። በአጣ ቆይኝ ያረጋት ልጅ እንዴት እንዳቃጠለኝ እንዳልክ እኛም እናግዛለን። ሻን ታረቅ፣ ደግሞም ተጋቡ በለው። በቃ ኮሜንታተሮች እናሽቃብጥና እናጣምራቸው። እኔ ሄሉ መጥፎ ቃል ተናግሮ አላውቅም። አልሀምዱሊላህ ስታያይዙ የነበሩ ይብላኝላችሁ። አብራችሁኑ ሄሉ ኤንድ እንዳልክ ይላል። ረን እንዳልክ ጫወታ ጨምረሃል። ሄሉ ቆይ ተረጋጋ፣ ወደ ራሷ ትመለስ። ያለችበት ጥሩ አይደለም። ኮሜንታተሮች አረጋጉት። ኤች ፍቅር በሄዱ በመጡ ቁጥር ይዝ መሰላችሁ እንዴ? እርፍ ያ ብንንም፣ እርፍ ያ ብንም በኮሜንት ነው ያጋባችኋት። አይ ወይኔ፣ እንደው ከታረጋችሁኝ ባለውለታዎቼ ማለት ነው። ክበሩልኝ። እናንተን እያየሁኝ በእናንተ ኮሜንት ፈታላሉ። ምን አገባኝ? ምን አዋጋኝ? ምን አፋለጠኝ? እኔ የግብጽና የኢትዮጵያ ጦርነት ምን አስ አስመጣኝ በቃ በኮሜንት ነው ምንዝናናው። ከዚህ በኋላ ደግሞ ኮሜንት አላለብሽም እያላችሁ አትንጫጩ፣ ተራ ሲደርሳችሁ